ሰላም ውድና የተከበራችሁ ጸደይ ክፍል ሰላሳ ሰባት እንደሚከተለው እናቀርብላችኋለን። እንግዲህ ዮብዳር ከሰናይት ጋር ምጎት ይዛለች ማለት ነው። ዮብዳር እንግዲህ ሰናይት የምታደርገውን ነገር ሁሉ እያየች ነው። ቡና በመድስ ልታጠጣት ለጸደይ ያማ ልትሳካላትም እንግዲህ አከሸፈችባት። ሁለተኛ ደግሞ እንግዲህ በአሲር ቡና ልትሰጣት ነበር ማን ነው መርዝ ልትሰጣት ነበረ። እሱንም ደግሞ ወስደች ስጫ ስትላት ወስዳ ደፍታበታለች። ይሄን በማየቷ በጣም ተናዳ ነበረ ስናይት እንግዲህ። ምንድን ነው አንቺ ልጅ ከመንገድ ዘወር በይ ስትላት ሁሉም ነገር እንዳየች እና ለፖሊስ እንደምትናገር ነገረቻት። በአንድ ነገር ግን መስማማት እንችላለን አለቻት አንቺ ቅዱስን የላኩት ቅዱስን እዚህ ነገር ውስጥ ያስገባሁት እኔነኝና ቅዱስን ካስፈታሽልኝ ያደረግሽውን ነገር ሁሉ ምንም አልናገርም አለቻት። እና በዚህ ቃል ተገባቡ። ወይዘሮ ሰናይት ሂዳ ቅዱስን አመጣችው። የወብዳርም ቅዱስን ስታገኙ እጅግ በጣም ደስ ነበር ያላት፣ አቅፋው ነበረ። ሁሉን ነገር ነገረችው። ይህም አላንሳት ብሎ ደግሞ ሰናይት እንግዲህ ወይዘሮ ሰናይት የፋንቱ ገዳይ እንደሆነ አንቺ አይደለሽ ምን ፋንቱን ያስገደልሽ ብላ ስትላት አስገድያ ሳይሆን በእጅ ነው ሲጥ ያደረኳት ብላ እንግዲህ ልዮብዳር ነገረቻት። ከዛም አልፎ ደግሞ ትዳሬን እና ልጅለት ቀማይ ስትል ፋንቱን በእጅ ነው ሲጥ ያደረኳት ብላ ስትላት እጅግ በጣም ነበር የደነገጠችው። እንዴት አይነት አረመኔ እና ጨካኝ ነሽ ነበር ያለቻት። እንግዲህ ቃል ቃል ነውና በቃላችን መሰረት እኔ ቅዱስን አስለቀቅልሻለውኝ፣ አንቺ ደግሞ ቃሌን ጠብቂ ነበር ያለቻት። ህወብዳር ምንም አማራጭ ስለሌላት ቃሏን ለመጠበቅ ግጆና እንግዲህ ይጠብቃሉ ብላ ቅዱስ ከእስር ተፈቷል። ቅዱስ እጅግ በጣም ነበር የተተቋቆለው። ጸደይም ጋር ተገናኝቷል ማለት ነው። እንግዲህ ጸደይ ለልዑል ሻይ ዛለት ሂዳ ብዙ ነገር እያወሩ ነበር፣ እየተቀራረቡ ነበረ። ደስ ብሎት ነበር ልዑልም ማለት ነው ያው ጸደይ ወደ ሱ ቀረብ ቀረብ ስላለች። ይህም አልበቃ ብሎ እንግዲህ ቅዱስ ለጸደይ ደውሎ ሲደውልላት እጅግ በጣም ነበረ ማለት ነው ልዑል የተናደደው። እሷ ደስ ብላት ነበረ ሊገናኙ ቀጠሮ ይዘው እሷ ወጣች ማለት ነው። በወጣችበት እንግዲህ አልታሰበ ነገር ነው ወደ ቤት ስትመለስ ያገኘችው የውብዳርም ሰናይትን እንግዲህ በዓይነ ቁራኛ እየተከታተለቻት ነው። ወደ ቤታቸው አንድ አልታሰበ ነገር ተፈጥሯል ማለት ነው። እሱም የድሮ አስጨናቂ የፋንቱ ባል የነበረውና የጸደይ አባት ወደ ቤት መጥቷል ማለት ነው። መምጣቱ ብቻ ሳይሆን የሚገርመው የመጣው ደግሞ ወይዘሮ ሰናይት እየመራችው ቤት ድረስ ነው ማለት ነው። ዛ የመጣችው ሴት አስጨናቂ ሲገባ እንግዲህ አቶ ተፈሪም ልዑልም እጅግ በጣም ነበር የደነገጡት። ሰላም ከማለት ይልቅ ሲያለቅስ ፋንቱን እልክ እናቴ እናቴ እያለ ተቀባይ እያለ ሲያለቅስ እጅግ በጣም ነበር የደነገጡት። ምክንያቱም እንግዲህ አስጨናቂ ገጠር በሄዱበት ጊዜ ያው ፋንቱን እና ጸደይን ሊገል በነበረበት ሰዓት አቶ ተፈሪ እና ልዑል አያውቁም። ድንገት ነበር የተሰወራቸው ያወቁት ጋር በመጣላቱ እንዴት እንዲታደርገናል፣ ሁሉም ነገር ግራ ስለገባቸው ያው ቆይተው ነበር ራሱ ቁጭ በል ያሉት። አስጨናቂም እንግዲህ እጅግ በጣም እንዳዘነና ፋንቱ ጥሩ ሰው እንደሆነች ሲናገር ነበረ። ስለ የወብዳርም አጎቷ እዛ ቡናም ምግብም የሚያቀርብለት አቷልና እጅግ በጣም አዝኗል መሄድ ያለባት እያለ ሲል ነበረ። ተፈሪም እንግዲህ ትንሽ ትቆያይና ትሄዳለች ቢልም፣ አይ መቆየት የለባትም አሁኑ ነው መሄድ ያለባት ሲል አስጨናቂ፣ ተፈሪ ተስማማ። ወደ መጸዳጃ ቤት ሂጄ ልምጣ ብሎ ነው እንግዲህ የወብዳርን እንቅ አድርጎ ስቅ ልጭምቅ ያደረጋት እገልሻለሁኝ እኔ ፀደይን ማጥፋት ስለምፈልግ ከመስመሪ ዘወር በይ ነበር ያላት። በዚህ ልትስማማ አልቻለችም። ቢሆንም ግን ጨርቄን ማቄን ብለሽ ውጪ ነው ያላት። እንግዲህ እሷም ደግሞ አልተስማማችም። እጅግ በጣም ደንግጣ ነበረ። ምንም ነገር እንዳልተፈጠረ መልሶ እሱ መቶ። እና ተፈሪ ጋር ቁጭ ብሏል። ተፈሪም የኢዮፕዳር መቅረት እና ቡናም ምግብም አለማቅረቧ ስላስደነገጠው ጠርቶ ሲነግራት ሲጠራት እሺ ነበር ያለችው እየተርበተበተች። ሰናይት ግን ሂዳ ለምንድን ክላሷ ስትሄድ ቁጭ ብላ አዝና ተግዛ ነበር ያገኘቻት። ቢሆንም ግን ምን ሆነች ነው ስትላት መናገር አልቻለችም። ምንም አልሆንኩኝ ያለችው እንግዲህ ለፀደይ ብሩክ ማን ነው? ፀደይ እንግዲህ ልታገኘው ሄዳ ነበረ። ቅዱስን ሻይ ጋብዟት ተለያይተው ሸኝቷት ነበረ። ግን የወብዳር ደውላ ላይ የተፈጠረ ነገር አለና ቶሎ ወደ ቤት ነይ ብላት ነበረ። ወደ ቤት እየገሰገሰች ስትመጣ እንግዲህ የወብዳር ጋሳደርስ ቤት ተቀምጦ ያገኘችው አስጨናቂ ነበር፣ ማለት ነው። እጅግ በጣም ነበር የደነገጠችው። እንኳን እሷ፣ እኔም ሳየው አስጨናቂ አስጨናቂ ጊዜ፣ እጅግ ደንግጫለሁ። ቢሆንም ግን ከዚህ ከድራማ ጭካኔና መገዳደር ነው ሰው የተማረ ያለው? በጣም እኔ እንጃ፣ ጭካኔ የበዛበት ድራማ ቢኖር ይሄ ድራማ ነው። ለሰው ምን እያስተማሩ እንደሆነ ግራ ገብቶኛል። ቢሆንም ያው ለዚህ ለቤት አዲስ ከሆኑ ሰብስክራይብ፣ ሼር ያድርጉ።